ሀገራችን ሰማይ ሕይወታችን ሰናይ አምላክ ባርኮት ከላይ ዛሬ ልባችን ሸፍቱ አምላክ ሲለን በቃ እኮ መቼን ጋ ዛሬም አልመሻለ ኃጢአት እያሰበ ጽድቅ ይተባለ፣ ያሳዝናል። ሳቃችንን ነጥቀው ባህትን መንገድ ጥለው እንክዳር ዘርተው ስንዴ ማጨት በውሸት እያጌጡ ከእውነት እየሸሹ ልበ ሰባ ሆነው የላመ እየበሉ

ትንሽ ተነሳች ያላት ነጠቋት ሳፍነካ ነካኳት ሊያቃጥሏት በሳት ታቡ ስናለሳት ተሳቡ ስሙን ስናወራ ስታገሉን ትርፍ እንጂ የለንም ኪሳራ ለፏን ለፈለፍን ወጣን ተሰለፍን እላት ተዋህዶን ብለን ተሰየፍን መከራ ሲጸና መከራ መከራ ሲበዛ ሲርቅብን መከራው ሲበዛ ሲጸናብን፣ በደንብ ሰበር ዜና ሆነ፣ ሰበር ዜና ሆነ፣ ሰበር ዜና ሆነ። አርስ ትንታኔ ሁሉም ሁሉም። እስኪ አውጊኝ እህቴ፣ ስንቱን ዳገት ወጣሽ፣ ስንቱን አቀበት፣ ስንቱ ሰው ዘለፈሽ፣ በስንቱ ተገፋሽ

እንዳትቀየሙ እንግዲህ ራሱን የቻለ የተዘጋጀ መርሃግብር ስለሆነ ከወረዳ ቤተ ክህነት ሊገርማችሁ፣ መተብላ የሚባል ወረዳ ቤተ ክህነት ያቅሷል ታባላችሁ ሰባ አባላት ነው። በኮንትራ መኪና እና እነሱ አንድ መርሃግብር እንግዲህ ሌሎች ወረዳዎች ላመጣችሁ ብናስቀደማችሁ መርሃግብር የለም